ለማስታረቅ ነው ወይስ ትላንትና ናፍቆኛል ስላልሽ ለማየት ወይም ለማቀፍ ነው የመጣሽው፣ እንጂ ለማስታረቅ ነው። ብዙዎቻችሁ ደግሞ ልብ ልብ ቀና ሴት ነሽ ምናምን እያላችሁ ኮሜንት እየጻፋችሁ ነውና፣ ምን ምን ነው ልብ ቀና እና ተሷ ተው እንጂ። ስለተዘቅዘቅሽና ስለተሳደፊ ልታወሪ ነው የመጣሽው፣ እንጂ ግዳይ ሰጠኝም እያልሽ ነበር ግድባ ባይሰጠሽኝ ግድባ ባይሰጠሽማ፣ ልታውሪም ማለት አትፈልግም ነበር ገባሽ። ስለ ተሳደብሽ ነው ተነስተሽ ወሬ ማውራት ማውራት የጀመርሽ አይደል እንዴ? ለዚህ ነው እንጂ ሌላ ነገር አይደለም። ሰላም ሰላም፣ ውድና የተከበራች ውድ ቻናል ቤተሰቦች እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ መጣች ማነች ሱሲ ተብዬዋ ማለት ነውና ብሩክን ና ሄሚ ለማስታረቅ ው እንደዛ ነገር ለማእሷ ብሩክን ነህሚ ሄሚን ለማስታረቅ ነው የመጣችው። ተንጂ እኔ እኮ አንድ ነገር ለማናገር ፈልጋለሁ። ቤተሰቦች ምን አለ መሰላችሁ፣ እቺ ልጅ ማለት እንዴት ነው መጀመሪያ? አነጋገሪም አልቻልሽም። እናት ስሚ ብሩክን ነህሚ ለማስታረቅ ብሩክና ሄሚ ብዙ ነገር አድርጎ ብዙ ነገር ተጣልቶ ብዙ ነገር ተብሎም ታሪቆ ዛሬ እዚ ደርሷል። ተረዳሽኛደ አንቺ ለመስተረቅ እና የብሩክና የሄሚ ማለት አይጠበቅብሽም። ተረዳሽኛደ እኔ ከዚህ ነገር ወጣሉ ለምን ጥርግ በለሽ አቶች ምንዶ እኛ እኮ ምን ፈልጉ እኮ ማውጣት ነው። ገባሽ ያዴ እንዶ መንቺ ከብሩክ እና ከብሩክ እና የሄሚ ወጥ ማውጣት እኛን ደስታ ነው ማለት ጸጉራችን ላይ ቅቤ ነው የምንቀባው። ገባሽ ያዴ ቅቤ ማለት ነው ማለት ንንጃ አንቺ እንኳን ከህይወት መውጠኝ ከዚህ ነገር ሊውጥት ያለሽ ወለሽ። መጀመሪያ ሄቢን ደግሞ አንደኛ ነገር ምንድን ያልሽ ዳኒ ውሰጅ ነው ያልሽ፣ እየሄዳችበት ቦታ ከወንዶች ጋር የተላጣጠፋች ምትራማ ሴት አደለችም። ኦኬ እና እንዳንቼ እሷ ሄደችበት ቦታ ሁሉ ወንድን ይሄንም ይሄንም ወንድን ጎደኛ ነው ፍቅረኛ ነው። ዳኒ ፍቅረኛ አርገሽ ዳኒ ፍቅረኛ አርገሽ ብሩክ ጎደኛ አርገሽ አለ ዋይ ታንጂ ሄሚ ግን እንደዛ ደለችም። ያለው አንድ ልቦን ለብሩክ ሳታ እየኖራሽ ነበር። ግን አንቺ ማተሽ ህይወቱን ባጥበጤሽ የማይሆን ነገር አድርገሽ ዛሬ ደግሞ ለማስታረቅ ነው ከዚህ ነገር ሊውጣ። እኔ እናንተ ህይወት ከማማጣት በፊት በጣም ዱንቡሽ ቡሽ ወፍራም ነበርኩ፣ አሁን ግን ከስቼ ያለሁ። ለምን ከነማፈጠርሽ አታፊም አንቺ ግማታ እና ኤወልሽ አንተኛ አንድ ነገር ልንገራችሁ፣ አናጋገር ከየሜ ተማሩ እንዴት አነጋጋሪ እንዴት እንደሆነ፣ ምንም በቃ አስተሳሰብ ምናምን ለሰው ልጅ ክብር ማሰጣት፣ ትልቅም ትንሽም ማክበር እንዴት እንደሆነ ከሷ ተማሪ። እና ስለ ገፈተርሽ ደግሞ ይቅርታ ጠይቅሻለና፣ ይቅርታሽን ይቅርታሽን ራሱ እኛን ፈልግም ነበር። እንኳን ጠየቅሻት፣ ግን እንኳን ጠየቅሻት ሄ ምን ማናካት እኮ ማንሽም እጃችሁ አይገባችሁም፣ ቆሻሾች ገባችሁ ወዴ ሄ ምን ለማሳደብና ምናምን ሄ ምን ለማገፈተር ተይ እንጂ ሄ ምን ዝምታው ማል ሲኖ እንጂ ዝም ብላንቺ ግን ተይ ተይ ተይ። ብዙ እንዲያወራት አድርጉኝ። እግዚአብሔርን ስሚ ኤወልሽ ብሩክ ና ይም ይታረቃሉ። ግን አንቺ ከይወጥ ረግ ብለሽ ከያ ባል ነው ተብዮን ይዘሽ ውጪ። በነገራችን ላይ ለባልሽ ደግሞ ክብር ይኖርሽ ታረዳሽኝ፣ ለባልሽ ክብር ይኖር፣ ክብር ይኖርሽ። ቤተሰቦች እኔ አንደኛ አንድ ወይም ፍቅረኛዬ እኔ ለምሳሌ አንድ እኔ ምሳሌ አድርጌ ነው ማውራት የምፈልገው ፍቅረኛዬ እና እኔ ብዙ ጊዜ ፍቅረኛሞች ና የምንዋደድ ሰዎች ነን፣ እና የሆነ ነገር ማ ላይ ተፈጠረ ብዬ ላስብበት አሁን እና አሁን እሱን ትላንትና ያሳለፍኩትን፣ እና ትላንትና ያረኩትን ነገሮችን ሁሉ ረስቼ፣ ዛሬ ሜዳ ላይ ወጥቼ ካሜራ ደቅኜ አንተ ባለጌነ ውሻ ነብዬ ማሳደብ ተገቢ ነው ቢላችሁ ታስባላችሁ? በፍጹም ተገቢ አይደለም። ተረዳችሁ? ያደ በጣም በጣም የወረደ ቃላት ነው ባለጌ ማለት በጣም ስድ ውስጥ ላይ የወረደ ቃላት ነው። ገባችሁ? ባለጌ የሚባሉ በየቦታው ሁሉ የምትጠቀሙ ቃላቶች ናቸው። ገባችሁ? የሆነ አንድ ሰው የሆነ ነገር አድርጎስ ብታዩም ባለጌ ነህ ምናምን ታቃላችሁ እና እንጃ ባለጌ የሚባል ቃላቶች ደግሞ እንጃ ቢሆን የማይሆን የተወረደበት ቦታ የምትጠቀሙት ቃላት ነው ጋባሽ አይደል አንደኛ ለባልሽ ክብር ሲኖርሽ ማለት ትናንት ብዙ ነገር አሳልፍ ያለው በጎደኝነ 3 አመት በፍረኝነ 2 አመት ምናምን ብለሻልና ለባልሽ ክብር ኖርሽ ምናልባት ነገ ልትታረቅም ትችያለሽ። ሶ የሆነ የማይሆን ቃላት ባትናገሪ ጥሩ ነው። ሄሚ ሲሚ ምን አለ መሰለሽ፣ ብሩጋ አሁን ብዙ ነገር አድርጓል ግን ሄሚ ብሩክን የወልሽ ለመሳደበው ሰው አሳልፍ አሳታታቂ አንደኛ ነገር ገባሽ። ሁለተኛ ደረጃ ላይ ደግሞ ለብሩክ ያለው ክብር በጣም በጣም ከባድ ነው። ብሩክን ብቻ ላይ ለምሷ የምታከብረ ትንሽም፣ ትልቅም ሁሉም ታከብራለች። ሰው አክባሪ ሴት ጀግና ነች። እሺ መጀመሪያ ሰውን እንዴት እንደ ማከበር እንዳለበት ከሄሚ ተማሪ ታራዳሽኛደ። እና ብሩክ ደግሞ አንተ ነገር ልናገር፣ እኔና የአንተ ነገር ዜጋ በቅቷል ምናምን ስትል አንተ ደግሞ ሮጤ ማየት አልነበረብህም። ወይኔ ምንድን ነው እየሮጥ ከትኩኮ ማለት ተረጋግቴ እኔ ማግባባት አልቻለኩ ምናምን ምናምን እያልክ መጀመሪያ እስቲ አስበ ምን አለ መሰለ ምን ማለት ማልስ ማሳጣት ነበረብ። እንዶም እዚህ ሱሲ እዚህ የቆመችበት ቦታ እንድትቃጠል ማረግ ነው ነበረብ። ብዙ ነገር ማለት ስለተፈጠራ ነው ምናምን ብለ ማናገር እያለ አንተ በቀ ማጓባት ማግባባት አልቻለንም ብለ አንተ ደግሞ የሆነ የጭል የሌለ ኢልያኛና እግዚአብሔርን በቃ አላቅም የሌለ ኢልህኛ ኢንሃላ ኢኒንጃ እንዴት እንደ አላቅም ገርሞኝ ነው። እውነት ስለገረመኝ ብቻ ነው እንደዚህ አልኩ ያለሁትና እንደዚህ አይነት ኢልህኛ ሰው ብሩ፣ በእውነት ህይወትክ እየተበላሸ ነው እንጂ ምንም ያስተካከልክ ነገር በጣም ኢልህኛ ነው በእውነት። አንደኛ ነገር ደግሞ ብሩ፣ ሄሚ የምትፈልግ ከሆነ ስንት ጊዜ ከዚህ በኋላ ይበቃናል ብላችሁ ተገናኝታችኋል። ግን የምትፈልጋት ከሆነ ምን አለ መሰላ፣ ቡሮ አንድ ነገር ልናገር። ሀይሚን ሀይሚ ምን እንደሆነ ልብ በኋላ የያዘችው ነገር አለ። ዝምብላ ብላ አደለም፣ እንደዚህ ይሆናችኋለች። አንደኛ ግን ስራ ሚሆን ይችላል። ሁለት ሀሳብ ነው ያለኝ። ቤተሰቦችን ሀሳብ ውስጥ አንደኛ ልብ ውስጥ ላይ ወይም የሆነ ነገር የወላቸው ውሻ ጅብን ሳያይ ዝምብሎ ብሎ አይጮይም። ውሻ ዝም ብሎ እኮ ምጮ ሩቅ ላይ ወይ ካገኛ ዝም ነው። ነገር ውስጥ ነው። አንተ ካሜራ ምናምን በፊት መሆን እሷም ብቻ ማኪና ውስጥ ብቻም ሁለታቸው ምንድነው ያረኩሽ? ምንድነው ያጠፋሁሽ? ነገር አሁን ከፕራንክ ውጭ አንቺን አድርጌ አንቺን እንንጃ አንቺን ዝቅ የሚያደረገውን ነገሮች እና አንቺን ስሜትሽን የሚጎዳው ነገራቶች ያረኩት ነገር አለ? ከፕራንክ ውጭ አሁን ምታውቁ ነገሮች ውጭ ምንድን ነው የምትፈልጊው? ብለ መጠያቅ ነበረብኝ። እውነት የምትፈልጊ ከሆነ ትመጣለች፣ ካሜራ ትደቅናለች፣ ትጠራታለች፣ ትጫወታለች፣ ትሄዳለ። ምንድነው ይሄ ፋይዳ? የለም እኮ

ገባ መጀመሪያ እሷን ጠርተ ሁሉም ነገር አስረዳት። ምንድን ነው የምትፈልግ ይሆን? ምንድን ነው አጠፋሁት? ምንድን ነው የደበቅኩሽ ነገር አለ ወይ? ምንድን ነው ስሜትሽ የተጎዳ ነገር? እሺ ከፍራን ውጪ ያረኩሽ ነገር ካለ እንገርኝ፣ እኔ ይጥፍ ይቅርታ ሞ ጠይቅሻለሁ። አንቺ ህይወቴ ላይ አይተሽ የማትፈልጊ ነገር ካለም ያ ነገርም አስተካክላለሁ ብለህ ሰው ልጅ እኮ ምንም አያጠፍም አንልም ሲጋ ለባሽና ና ብዙ ነገር እናጠፋለን። ፍጹም ሰው ወልምና ምናልባት እያወቀን እንዳላውቅን ሆነን ብዙ ጥፋቶች እናጠፋለን። እያ ነገር ደግሞ አንድ ሰው ስሜት ሊጎዳ ይችላል። እሶ ስሜት የሚጎዳ ነገር አደረግሁት ነገርም ካለ ምናልባት እንጀ ሳላውቅ ያደረግሁት ነገር ካለ ይቅርታ ጠይቅ ይሻለሁ ሄሚ ብለ ብቻው መኪና ውስጥ የሚሆን ለምን ዲፍረንስ አይኖር ማንቴ ነው ኮሌ ገባኝ። ያልቻለ ነገር ባለፎ ከባለፎ በኋላ አንቴ ቀንታው ያላቅም ብለ ለሶስት ትነግራለ። ዋይ ብራዘር፣ ለምንድን ነው ዘና ልብ የለም ወይ ለማማ ታራቅ አልፈለጋችሁም ወይስ እናንተ ፕራንክ ነው እንጂ ይሄ ነገር ነው እንጂ እና ሁል ጊዜ ትሆናላችሁ። በፍጹም ላላሰብ እንጋባ አይደል እንደዚ ብለ ይቅርታ ጠይቅ እንጂ አንተ ካሜራ ደቅነ ጠርተ ጮየ ምናምን ከዚህ በኋላ ይበቃኛል ምናምን ጃኬት ማውልቀ ማወለቅ ምናምን ራሴን ራስ ላይ ማደባደብ ምን ያስፈልጋ ይሄ አይደለም እኮ ብራዘር ጠርተ ምንም የሌለበት ቦታ አንቴና እሷ እሺ ትነግራለች ብዬ አስባለሁ እኔ ቤተሰቦች እንደዛ ነው ያሰብኩት ምንም ይሁን ትነግራለች ብዬ አስባለሁ በቃ ብቻቹ ማለት ከካሜራ ጀርባ ገባዴ እንደዚህ ብለ ሁሉም ነገር አስተካክሌ ማለት እሽም ካለ ምናምን፣ እኔ እንጂ አንተ እንደዚህ አሁን ብቻ ጠርት የሆነ ነገር ካልበ የተናገርካ ሀይሚ ምንም እንብ ምትል ነገር ይኖር አይኖር አል ብዬ ያላስብም። ጋባ አንተ የምትጠራው ከሶሲ ጋ ነው። ሶሲም ደግሞ አንተና አይሷ ነው የምትጠራው። እቺ አሮጊት ማለት ነው እንዴ? ለምን ለምን ቀስ ብል ለምን ጠርቴ ብቻውን ለምን አታስረዳት? የምብሩኬ እኔ ልገበኝ ያልቻለ ነገር ማለት ነው። ምናልባት ውስጡ ላይ የያዘችው ነገር ሊኖር ይችላል። አይታ እንዳላየ ሰው ሆና ያለፈችው ነገር፣ ሰምታ እንዳልሰማ ሆና ያሳለፈችው ነገር፣ እያየች እንዳላየ ሰው ሆና ያሳለፈችው ነገር ይኖራል። ይሄ ውስጥ ላይ እኔ እንደዛ ነው የተረዳሁትኝ። ቤተሰቦች እግዚአብሔር የሰው ልጅ ትግስት እኮ ያልቃል። ትግስተኛ ሆነ አይተ አይተ አይተ ምናልባት እኔ እንጃ አላቅም ሞልቶ የፈሰሰ ነገር ው ታውቃላችሁ። እኔ እንጃ ሁሉም ነገር እኮ አላውቅም። ሄሜ እንደዛ ያረጋ ነገር ምናልባት ልቦ ላይኖር ይችላል ብዬ ነው ማስበው። እንዴ ሄሜ ይሄን አክል አንቴ ላይ ተጨክራለ ብዬ አላስብም። እንጃ አንዳንዴ ታቃላችሁ። ለመልካም ብለን ለኖሮ ብለን እንኖር ብለን የምንወደው ሰው ጋር መኖር ፈልጋለሁ ብለን አይተን እንዳላ ሰው ሆነን ሰምተን እንዳል ሰማ ሰው ሆነን የምናሳልፈው ነገሮች ታቃላችሁ አይደል? ያ እንደዛ ነገር ሄሜ ግን እንደዛ ብላ ያሳለፋችሁ ነገር አለ ነገሮች አለ ነው ይመስለኛል። እኔ እንደዛ ነው ተረዳሁትኝ የመረ ነው ብላችሁት ጌታ እንጃ። ሁሉም ነገር አይታ ዝም እያለች ይመስለኛል። እና እቺ የሱሲ ተብየው ከብሩ ጎደኝነት የሚሆን ምን ምን ውጪ ውጭ አንጂ ከነሱ ህይወት አያገባሽም። ገባሽ? ገና ትረገጨልሽ ከነሱ ህይወት ካልወጣሽ ገና ገና ማለት ነው። እኔ ኮቆሜ ነው ያለሁት ምናምን ምንም ብታረጊ ፎቶ መዘቅዘቅ እኔ ሞትኩ ጣ ይመስላችሁ ምናምን አንቺ አንቺ እኔ እንጃ። ኢምር የኔ መድሃኒት ነው ይዘሽ የገባሽ የብሩክ ና ይሄም መሃል ማለት ነው። ያ ፍራንክ ጊዜ መጣሽ ጊዜ ማለት ነው ገባሽ። ከዚህ በኋላ ሰላም እንዳታገኙ ብለሽ ነው የኔ ነገር አድርገሽ የወጣሽ ይመስለኛል። ያ እንደዛ ነገር እነኚ ልጆች እኮ እንደዚያ ያሉ ሰዎች አይደሉም። ገባሽ አይደል? እና ለማረጋጥ አትጨነቂ። ሄሚ ደሞ ከዚህ በኋላ ቀና ብለሽ አትያት። እሺ? ቀና ብላችሁ አትዩ። ማንሽም ብትሆን ማለት ነው ማናችሁም ብትሆኑ ቀና ብላችሁ አትዩዋት፣ ደንቆሮ ሁላ። እና ማለት ነው አነጋገር ሁሉ ነገር ተማሩ ካሄሚ። እኔ ይሄ ነው ብላችሁ ነገር ምንም ቢኖር ምንም ብላ እኔ እንጃ እንደምላሱ አላቅም። ብቻ ሁሉም ነገር ካሄሚ ተማሩ። ነገር ሰዋ አም ሰው ማከበር ትልቅ ትንሽን እኔ እንጃ ቦታ ቦታ አለ እኮ ትንሽም ትልቅን ታከብራለች። ጀግና ሴት ናት፣ አስተዋይ ማለት ነውና።

ውጪ ከዚህ ማንም አንፈልግም። እኛ እኔ እኮ አንዳንድ ሰዎች የሚታሽቀባጥሩ ነገር ደግሞ ኮመንት ነው። ያን ቢቤ ውይ፣ ሱስዬ የኔ ምስኪን፣ አንቺ እኮ ልብሽ ነጻ ነው። ዋይ ነጻ ነው ልቧ። ተው እንጂ ተው፣ ተው፣ ተው። እያወቃችሁ እንዳላወቃ ሰወቶ ነው። እሱን እናቃልን እኛም ልቧ ነጻ ነው ምናምን ነጻ ነው አደ ጥሩ ነገር ድንጋይ ይዛ የምትዞር ሴት ናት። ልቧን ነፃ ነው የምትሉት? ሻንጣ ላይ ሻንጣ ላይ ድንጋይ ይዛ ነው እኮ የምትዞረው። አደልዴ ሶ ማለት አሁን ድንጋይ ይዛ የምትዞር ሰው ሰውን ልትመታት በዛ ላይ ማለት ነው እንደዚነ ሴት ናት። እንደ ልቧ ነፃ ነው ምናምን የምትሉት እና ብሩክ ደግሞ ማለት ነው እኛ ሴቶች ማለት ነው እኔ ጓደኛ የሚባል ሰው ሄሚ እኮ ካንቴ ውጭ ማንም ጎደኛዬ የለም ብለስ፣ እንቴ እንደ ነገር አለ። ከዚ በኋላ እትይ ሱሲ ተመዬ እኮ ከህይወቷ አስወጣት፣ አለቀ በቃ። ከሀይሚ ጋር መኖር ምትፈልግ ከሆነ አስወጣት። ጎደኛዬ ነው ምናምን እያልክ ምንም ይዘህ እየጎተትክ የምታመጣው ነገር የለም። ከዚ በኋላ ሄሚ ላንተ በቃ ለቀቅ፣ ይሄ በቃ አለቀ። እና ሱሲም ከዚ በኋላ ከብሩክ ህይወት ውጭ ከብሩክ ራቅ፣ በቃ አንፈልግም እኛ። እንደ ባሽሙር የተገናኘች ነው ይሄ ልጅቷ፣ እንደዚያ ነው በቃ ይሄ። ምናምን አይታ ነው እንደዚ የተናደደችው ልጅቷ ማለት ነው እና ቤተሰቦችን የኮ ግር ምን ማለት ጭቅጭቃችሁ በጣም ምን የሰለቸኝ፣ ገባችሁ ወዴ? በጣም በጣም ማለት ነው ተረዳችሁኝ። እና ይሄ ኮተት ሁሉም ይይዛችሁ፣ ከይወቱ ውጡ በቃ እንዴ፣ ዳንም ጨምረሽ አንቺም በቃ ውጡ ከዚ። እንዴ በጣም ነው ያስጠላችሁኝ እግዚአብሔርን፣ በጣም ማለት ነው ትግስ ያልቃሉ ኮይ ሰው ልጅ። አንተ ብሩክ ደሞ ተረጋግቴ አውራ፣ ምታወራው ነገር ደሞ እንዴ፣ ሁሌም ደሞ አንተ ተናዳጅ ነህ እንዴ። ጌታ ድረስልኝ፣ አረ ተረጋግቴ አውራበትም ብራዘርዬ ሆ